አስራ ሁለተኛ ክፍል 2012 ላይ ተፈተኝ ነበር። በወቅቱ የተሰማኝ ስሜት ልንገራችሁ፣ ፈተና ተፈተንኩ ህፃን አለፍኩ። አልፌ ሰው አይደሰትም። እንደገና ጭንቀት፣ ምንድን ነው የማደርገው? ዩኒቨርሲቲ ነው የምገባው? እዛው ባደግኩበት ከተማ ነው ምቀረው? ከሀገር ነው ምውጣው? ወይስ ምንድን ነው የማደርገው? ዩኒቨርሲቲ እጅስ ምንድን ነው የሚገጥመኝ? ከዛ አስተምሬ ጨርሼ፣ ከዛ ምን ልሆን? ዶክተር ነው የምሆነው? ኢንጂነር ነው የምሆነው ወይስ አካውንታንት? ቀጥሎስ ምንድን ነው በህይወት የሚያጋጥመኝ? ስብ ብር ይሆን ደግሞ እዚህ የሚከፈለኝ የሚለው ጥያቄ አእምሮስ በጣም ይመላለስ ነበር። ስለዚህ ዩኒቨርሲቲ መሄድ ራሱን ችሎ ሌላ ጣጣ ሆኖብኝ ነበረ እና ከማለፍ በላይ ሌላ የሚያስጨንቅ ነገር ነበር። ሰላም ሁሴን፣ ፕሪቬት ሳዳንል ቱፋ በራሽያ ሞስኮ በሃይር ስኩል ኦፍ ኢኮኖሚክስ ዩኒቨርሲቲ ኢንተርናሽናል ሪሌሽን ትምህርት ዘርፍ እያጠና ይገኛለሁ። በዛሬው ቪዲዮ 12ኛ ክፍል ለተፈተናችሁ ለሁላችሁ የሚጠቅማችሁን ቪዲዮ ይዤላችሁ መጥቻለሁ። በዛሬው ቪዲዮ እኒን አራት ነጥቦች ብታውቋቸው አስራ ሁለተኛ ክፍል ላይ ተፈተናችሁ በአጠቃላይ ለሁላችሁ ማለት ነው፣ ሕይወታችሁን በተሻለ መንገድ እንድትመሩ ይረዳችኋል። ሶ ምንጠብቃላችሁ? ሁላችሁም ጣታችሁን ላይክ ወደምትሏ ላኳት እና ላይክ ማድረጋችሁን አትርሱ። አብራችሁን ቆይ። ወደ ቪዲዮ የመጀመሪያው ነጥብ፣ ትምህርት ብቻዋን በቂ አይደለም። አዎ እኔ እንደሌሎች ዩኒቨርሲቲ መግባት የለባችሁም ዩኒቨርሲቲ መግባት ጊዜ ማቃጠል ነው ወይም ጊዜ መፍጀት ነው የሚለውን ሀሳብ አልስማማበትም። ዩኒቨርሲቲ ሄዳችሁ በጣም ይጠቅማችኋል። እንዴት እኔ እንደጠቀመኝ ልንገራችሁ። ምሬ ነው ክላስ ውስጥ ሁልጊዜ እንደዚህ አይነት ተመሳሳይ ጥያቄ ከሚጠይቁ ጥያቄዎች ወይም ደግሞ ተመሳሳይ ጥያቄ ከሚጠይቁ ሰዎች መካከል አንደኛው ነበር። እሺ ሲቪል ኢንጂነሪንግ ነበረ ሰዓት ላይ የነበረው አዳማ ዩኒቨርሲቲ በነበርኩኝ ሰዓት እሺ፣ አፕላይድ ዋን ተማርኩ፣ አፕላይድ ቱ ተማርኩ። ምንድን ነው የሚጠቅመኝ? ይህንም ምንድን ነው የሚሰራው? አትሳሳት። ያው እያንዳንዱን ኢንዲቴል በገባ ቁጥር ወይም ደግሞ ኢንዲቴል ነገሮችን እያወቅ እያወቅ በመጣ ቁጥር የአይምሮ የማገናዘብ ሁኔታው የጨመረ የሰፋ የሰፋ ይሄዳል። የምትማረው ነገር ዝም ብሎ የሚገልህ ወይም የሚያጠፋ ሳይሆን አይምሮህን ይበልጥ እያሰፋ አስተያየትን፣ አመለካከትን የሚቀይረው ነው። ዩኒቨርሲቲ መግባትን እንዲህ በቀላል እንደተራ ነገር አትይውም። ሌላ ደግሞ ተጨማሪ ነገር ምን መሰለህ? ዩኒቨርሲቲ ውስጥ እንዴት ከሰዎች ጋር መኖር እንዳለበት ትማራለህ። ይህን ማንም አልነገረህም። ትምህርት ቤት ውስጥ ከተማሪ ጋር ወይም ከጓደኞች ጋር አብረ ልትውል ትችላለህ። ግን አብራቸው አድራ አታቅም። ጫማቸው ይሽተት አይሽተት አታቅም። ቤት ውስጥ የምሽት ባህራቸውን አታቅም። የአንኮራፎ አንኮራፎ አታቅም። ይህን ሁሉ ነገር የምችለው ዩኒቨርሲቲ ስገባ ብቻ። ከዛ ውጭ ደግሞ በጣም ብዙ ፈተናዎችን ብቻን መኖር ባለች ትንሽ በጀት የመንግስት ሽሮ የበላ መኖር ማለት ምን ማለት እንደሆነ የምትማረው ይዛኔ፣ የኑሮውን ታች የሚባለውን ወለል የምታይ ዩኒቨርሲቲ ካልሄድክ ከቤተሰቦችህ ከእናትህ ጋር ከኖር ከአባትህ ጋር ከኖር፣ እነሱ ሁሌ ለአንተ የሚመቸውን ነገር እያደረጉልህ ብቻ ህይወትን ሊቀየር አይችልም። ስለ ህይወት ሊገባ አይችልም። ህይወት አንተ የምታውቀው አንድ ሲደመራ ሽሮ እና እንጀራ ነው ጋሚ። ከዛ ውጭ ምንም ነገር የለም። ህይወት በቃ ተመሳሳይ ነው የምትኖረው። ህይወት ግን ዩኒቨርሲቲ ስገባ ህይወት ምን እንደሆነ ይገባል። ጓደኛ፣ ምን አይነት ጓደኛ መምረጥ እንዳለብህ ይገባል። ህይወትን ከመጥፎ ወደ ጥሩ የሚቀየሩባቸውን አጋጣሚዎች ትማር ስለዚህ ትምህርት ብቻውን በቂ አይደለም። መማር ብቻውን በቂ አይደለም። ዩኒቨርሲቲ መግባት አሪፍ ነው። አዎ፣ መማር አሪፍ ነው፣ ግን የሆነ ፊገራውት ማድረግ ያለብህ ነገር አለ። ትምህርት ብቻ አይደለም ህይወት። ህይወት ከትምህርት ባሻገር ከሰዎች ጋር ንግሮችን፣ አለመግባባቶችን እንዴት ማሸነፍ እንዳለበት፣ ከሰዎች ጋር እንዴት መኖር እንዳለበት፣ ሳይመች ሲቀር እንዴት ውስጥህን ችሎ ማለፍ እንዳለበት ማስተማር መቻለም ይጨምራል። ስለዚህ ህይወት ትምህርት ብቻ አይደለም። ይሄ የመጀመሪያው ነጥብ። ሁለተኛው ነገር እዚህ ዓለም ላይ ሁሉም ነጋዴ ነው። ይሄንን ይህንን ነጥብ እንዳትረሱ። ሁሉም ሰው ነጋዴ ነው እዚህ ዓለም ላይ፣ ሁሉም የሚሸጥ ሰው ነው። እስኪ ተመልከቱ። እናንተ የምትሸጡት ነገር ከሌለ ማንም አይፈልጋቸው። እናንተ የምትሰጡት ቫሊው ከሌለ በሰዎች ዘንድ ተቀባይነት የላቸው። እስኪ ሁሉንም ሰው እዩ፣ ሁሉንም ሰው ጓደኞቻችሁን፣ ይሁ፣ የምትወዷቸውን የሚወዷቸውን ሰዎች ይሁ፣ እናንተ የምትወዷቸውን ሰዎች ይሁ የሆነ ነገር ኦፈር ስለምታደርጉ ብቻ ነው ሰዎች እናንተን እንደ አንድ ሰው እንደ ጓደኛ እንደ ቤተሰብ እንደ ዘመድ የሚቀበሏችሁ። ምንም ነገር ከሌላችሁ እልል ያለ ድሃ ከሆናችሁ በብር ደረጃ አስተሳሰባችሁ ዜሮ ከሆነ ሌትራ አብዳችኋል ብለን እናስብ። ምክንያቱም በዚህ ሰዓት ያላበደ ሰው የለም። ሁሉም ሰው ልብስ ለብሷል እንጂ ሁሉም ሰው አብዷል። ለዚህ ነው መንገድ ላይ ያበደ ሰው ማናው። ምክንያቱም ሁሉም ሰው በልብሱ ተደብቆ ስላበደ ሊትራሊ አሁን ላይ እብድ ብዙ ነው። ወደ ነጥብ እንመለስ። የሆነ ነገር ኦፈር ማድረግ አልቻላችሁ ማንም ሰው ሊቀበላችሁ አይችልም። ለዚህ ነው ጓደኞቻችሁ ከነሱ አስተሳሰብና ከነሱ የኑሮ ስታተስም ሊሆን ይችላል በአስተሳሰብም ሊሆን ይችላል እነሱ አካባቢ ካልሆናችሁ ካልገጠማችሁ በቀር ጓደኞቻችሁ ልትሆኗችሁ ጓደኞቻችሁ የእናንተ ጓደኛ ያደረጓችሁ ወይም ደግሞ እዛ ማህበር ውስጥ ያላችሁት የሆነ የሚያስማማችሁ ነገር ስላለን በኦሮምኛ የሚባል ነገር አለን ወልፈካታ ወልበርባዳ ማትመሳሰል ከሆነ አትፈላለጉም ማትመሳሰል ከሆነ አንድ ላይ ልትሉ አችሉም አንድ ላይ የዋላችሁበት ምክንያት ስለምትመሳሰሉ የሆነ የሚያመሳሰላችሁ ነገር ስላለ ወይ እድሜያችሁ፣ ወይም ደግሞ የምታወሩት ነገር ወይም ደግሞ በሆነ ነገር ተግባባላችሁ ማለት ነው። የሆነ ቫሌ ኦፈር ታደረጋላችሁ። እቺ ዓለምም ከእናንተ የምትፈልገው ነገር አለ። ያንን ነገር አውጥታችሁ መሸጥ ከቻላችሁ፣ ሙዚቃ ከሆነ ሙዚቃ ስላችሁ ውስጣችሁ የተጻፈ ግጥም አለ። እሱን ማንበብ ከቻላችሁ ሙዚቃውን ውስጣችሁ ያለውን ነገር ማውጣት ከቻላችሁ፣ ማንም ሰው ኦፈር አድርጎ ሊገዛችሁ ይችላል። ስለዚህ ምንድነው እናንተ ለዓለም ያላችሁ ነገር፣ ለዓለም ልሸጡት የምችለው ነገር ምንድነው? ኢንስቴት ደግሞ ብር የሚያመጣላችሁ ነገር ወይም ደግሞ ኢንስቴት የምትጠቀሙበት ነገር ጓደኞቻችሁ ሲያያችሁ የሚቀበሏችሁ ነገር፣ በጓደኞቻችሁና በምትወዳቸው ሰዎች ዘንድ እናንተን ተቀባይነት እንድታገኙ ያደረጋችሁ ነገር ምንድን ነው? የእናንተ የሆነውን መክሊት ፊገራት ማድረግ አለባችሁ ማለት ነው። የምሸጡት ነገር ለማወቅ መጀመሪያ ምን መስራት እንደምችሉ ደግሞ ማወቅ አለባችሁ ማለት ነው። ይሄ ሁለተኛው ነጥብ ነው። የምሸጡትን ነገር እወቁ። ሶስተኛው በጣም ደስ የሚለው ፖይንት ይሄኛ ነው። እኔም ሳስብበትና ሪሰርች ሳደረገው በጣም ደስ ያለኝ ፖይንት ይሄኛው። ለመቶ ሰው በአስር ብር የምትሸጡትን ነገር እወቁ። ምን ማለት ነው? ከመቶ ሰው አስር አስር ብር መቀበል እንዴት እችላለሁ ብላችሁ ፊገር አውት አርጉ ማለት። ይሄ ምን ማለት መሰላችሁ? መቶ ሰው በገዛ ፍቃዱ ሳታስገድዱት እናንተ ያቀረባችሁት ነገር አስር ብር እንዲያወጣ ቢያደርገው ከመቶ ሰው አስር አስር ብትቀበሉ በገዛ ፍቃዱ ማለት ነው አንድ ሺህ ብር ማለት ነው። ይሄንን በሁለት ቀን ወይም በሶስት ቀን መቶ ሰው ማግኘት ከቻላችሁ ና ከመቶ ሰው አስራ አስር ብር ሜክ ማድረግ ከቻላችሁ፣ ይህንን ደግሞ ፊሊፕ ማድረግ እጥፍ ማድረግ ጊዜውን እያሳጠሩ እያሳጠሩ መሄዱ ለመቶ ሰው መድረስ ከዛ እንደዛ ማሳደግ ማለት ነው። ስለዚህ መቶ ሰው በገዛ ፈቃዱ አስር ብር እንዲያወጣ ማድረግ መቻል የሚያስችላችሁን ክህሎት ያስፈልጋቸዋል። ቅድም ሁለተኛው ላይ የምትሸጡትን ነገር ማወቅ አለባችሁ። ለናል ያ የምትሸጡት ነገር ከሰዎች አስር ብር የሚያመጣ ነገር በቃ ትልቅ ነገር አታስቡ። አስር ብር ለምሳሌ ከኔ አስር ብር እንዴት መቀበል እንደምችሉ አስቡ ስ እኔ አስር ብር ለማውጣት የማልሰስትበት ነገር ምንድን ነው? እጄ አስር ብር የማይሰስትበት እቃ ይሄ አስር ብር ነው እምልበትን ነገር ፊገር አውት አድርጉ። ከዛ አስር ብር እኔ ለምድር ማለት በጣም ቀላል አይደል? ከእያንዳንዱ ከመት ሰው አስር አስር ብር ተቀበሉት ነገር ለምን መሰላችሁ? ቁጥርን እያቀለላችሁ እንዲሁም ደግሞ በጣም ትንሽ ስታደርጉት ፕራክቲካሊ ይሆናል ወይም ደግሞ ወደ ተግባር መለወጥ ይችላል። እዛ ካሉ ነው። በጣም ሂውጅ ስታደርጉት ትልቅ ስታደርጉት ሊቀየር አይችልም ከባድ እየሆነ ለአእምሯችንም ድሪም ስናደርገው እየከበደን ለመፈፀምም ወደ ተግባር ስንመጣ እያስቸገረን ይመጣል ማለት ነው። በጣም ፕራክቲካል፣ በጣም ትንሽ ግን ስኬል የሚደረግ የሚቀየር የሚያድግ ነገር ያስፈልጋል። ሶስተኛው ነጥብ ለመቶ ሰው የምሸጡትን ከዛ ከመቶ ሰው ደግሞ በገዛ ፍቃዱ አስር አስር ብር የምትቀበሉትን መንገድ ፈልጉ ነው። አራተኛው ነጥብ ከታች ጀምር። ሀምብል አድርጉ ራሳችሁ። በነገራችን ላይ ይህንን ማንም ሊነግራችሁ ላይችል ይችል ይሆናል፣ ግን እኔ እንደታላቅ ወንድም አንድ ነገር ልንገራችሁ። አስራ ሁለተኛ ክፍል ጨርሳችኋል። ዩኒቨርሲቲ ልግባ፣ ከሀገር ልውጣ፣ ከቤተሰቦች ጋር ልቀመጥ፣ ትንንሽ ቢዝነሶችን ልጀምር፣ ምን ላድርግ ብላችሁ በጣም የተጨነቃችሁ እራሳችሁን ሀምብል አድርጉ፣ እራሳችሁን ዝቅ አድርጉ። ሌትራሊ ነው የምላችሁ ራሳችሁን ዝቅ አድርጋችሁ ሀምብል አድርጋችሁ የትኛውንም ነገር መጀመር እንዳለባችሁ የትኛውን ምንም አይነት ነገር ይሁን በጣም ትንሽም ነገር ይሁን ከዛ መጀመር እንደምችሉ ራሳችሁን ካመናችሁበት የትም ትደርሳላችሁ። እኔ እኔ ምስክር ነው ነው መሆናችሁ የዛ ነገር ምስክር ነው። አም ጋራንቲ አይደለ ነው ሃው ቱ ሰይና አማሪክ እኔ እንትን ሆናችኋል ዋሳችሁ ሆናችኋል፣ ነው እንደማለት ማለ አይ፣ ጋራንቲ በቃ ጋራንቲ አደርጋችኋል። በጣም በትንሽ ነገር ብጀምሩ፣ አምላካችሁ ይረዳችኋል፣ ቤተሰቦቻችሁ ይረዳችኋል፣ ውስጣችሁ ይረዳችኋል። ምክንያቱም ሀምብል ስለሆናችሁ ዓለም ራሱ አንድ ላይ ዓለም አንድ ላይ ተባብራ እናንተን ትረዳችኋለች። ስለዚህ ራሳችሁን አምብል አድርጉ፣ ከትንሽ ጀምሩ። የቅዱስ መጽሐፍት ላይ የምታምኑ ከሆነ ትንሽ በትንሽ እያደገ እያደገ ይመጣል እንጂ በአንዴ ትልቅ ነገር የሚባል ነገር የለም። በአንዴ ትልቅ ነገር የመጣ ጉራትን፣ ጥፋትን ነው ይዞ የሚመጣው። ለዚህ ነው ብዙ የምናከብራቸው የምናያቸው ሰዎች በአንዴ ሲወድቁ፣ ከክብር ዙፋናቸው ሲወርዱ፣ ዝቅ ሲሉ የምናየው ለዛ ነው። ስለዚህ ራሳችሁን ዝቅ አድርጋችሁ አምብል አድርጋችሁ ከትንሽ መጀመራችሁ ለብዙ ነገር ይጠቅማችኋል። አንደኛ ብዙ ካፒታል አይጠይቃችሁም ለመጀመር። አስራ ሁለተኛ ክፍል ተማሪ ናችሁ። ከቤተሰብ ብዙ ብር ልትቀበሉ ትችላላችሁ። በጣም በትንሽ ነገር ሊጀምሩ ትችላላችሁ። ሁለተኛ ነገር ደግሞ ኢንዲቴል መጨነጥ ትችላላችሁ። በጣም ትልቅ ነገር ስላልሆነ እያንዳንዱ ዲቴሎችን ቼክ ማድረግ ትችላላችሁ። ኦኬ እዚህ ጋ እንዲባደርግ እዛ ጋ እንዲባደርግ ይሄ እኮ እንዲህ ይሆናል። ከዛ ከዚህ ሰው የአስር ብር ያልተቀበልኩበት ምክንያት ወደ ሶስተኛ ነጥብ። ከዚህ ሰው የአስር ብር ያልተቀበልኩበት ምክንያት ኢንዲቴል ስታዩ ማለት ነው። ይሄን እንዲህ ስለሆነ ነው ትላላችሁ ማለት ነው። ኢዚ በሆነ ካፒታል በጣም ሲምፕል በሆነ በጣም ብዙ ብር ሳታወጡ በትንሽ ነገር መጀመር ትችላላችሁ። ፕራክቲካል ነው ለመጀመር ብዙ የማትቸገሩት ነገር ይሆናል። ሶ ይሄ ነው ማለት ነው። እነዚህን አራት ነገሮች በዛሬው ቪዲዮ አይ እነዚህን አራት ነገሮች ካደረጋችሁ ብሌቭ ሚ እውነት ነው ብላችሁ የሚቀጥሉት ሶስት አራት ዓመት ወይም አምስት ዓመት ውስጥ የምታስቧቸውን ነገሮች ቀስ በቀስ በህይወታችሁ እየሆኑ ይመጣሉ። በአንድ የሚቀየር ነገር የለም። በአንድ የሚመጣ ነገር የለም። በአንድ የሚመጣ ነገር ካለ የሚያጠፋና የሚያወድም ነው። ምክንያቱም በአንድ የሚሊዮነር ብትሆኑ እንዴት መጠቀም እንዳለባቸው ስለማታውቁ እዛው ተመለሳችሁ የነበራችሁበት ቦታ። ሰላም፣ ተመለሱ ደህና ቆዩ። ሴም በቃ።